እንግዲህ አብሳላትን ሁላችሁም ታውቋታላችሁ ማለት ነው። እና በጣም ነው መወዳት፣ በጣም ጎበዝ ልጅ ነች። ለመጀመሪያ ጊዜ ግን እሷ ከምትላቸው ነገሮች ለመጀመሪያ ጊዜ ይሄን ለሞክር ነው። ምክንያቱም ጨጓራዬን በጣም ስለሚያመኝ ማለት ነው። እና ይሄ ምንድን ነው? ቤኪንግ ሶዳ ነው። ቤኪንግ ሶዳ ወይም ደግሞ ሶዲየም ባይካርቦኔት የምንለው ማለት ነው። ይሄ በጣም ለጤና ጥቅም አለው። እርግጥ ከዚህ በፊት ምንም አንብቤ አላውቅም። አብሰላት ምክንያት ግን ጎግል እንዳረግ እንዳነብ ረዳችን። ቴንክ ዩ በዚሁ አጋጣሚ ውጤቱን ካየሁ ደግሞ ቪዲዮ ሰራለሁ ሰራላታለሁ። ለዚህ ምክንያት ማለት ነው ሰው ይሄ አይ ቲንክ ኢትዮጵያ ያለ አይመስለኝም። ግን በኪንግ ሶዳ ይሄኛውን ማለት ነው እና ለሶስት ቀን እንግዲህ ልጠጣው ነው። ይህ በቃል እንግዲህ በዚህ በቲስቡ ነው ነው። አንድም ሁለት ማድረግ ትችላላችሁ ብላለች። ሰኔ አንድ ነው። አንድ ይሻለኛል። ሚክስ እናደርገዋለን በደንብ እና ለልብምት እንደሚረዳ ጊዜው ሪሊፍ እንደሚሰጥ የልብምት ችግር ላለባቸው ሰዎች ከዛ ለቆዳ ለጥርስ ጥርስ ጥርሳችን ነጭ እንዲሆን ከፈለግን እንግዲህ ቤኪንግ ሰደርጋችሁ ድሩሽ አርጉን። እስካሁን አልሞከርኩትም ግን ከመጠጣፊ በፊት ለማንበብ ስሞክር ያየኋቸውን በነፊቶች ነው የምነግራችሁ። ስለዚህ የሆነ ነገር ስታዩ አንብባችሁ ማድረግም ሞር ኮንፈርታብል ያደርጋችኋል ማለት ነው። ን አት ሊስት ጨጓራኝን እንኳን ባያሽለኝ ላይ እንዳለችው አብዛላት ማያሽላቸው ሰዎችም አሉ። ምክንያቱም እንትናቸው ያነሰ አሲዲክ ሌቭሉ የጨጓራቸው የቀነሰ ከሆነ እሱን እንትን ሪሊፍ ላያገኝበት ይችላሉ ስትል ነበረ። ሶ የኔ የትኛው ሌቭል ላይ እንደሆነ አላቅም። እንዲረዳኝ እመኛለሁ። ካልሆነም ሌላ ጥቅሞች ስላሉት መጠጣት የምንም ጉዳት የለውም ማለት ነው። የሆነ ትንሽ ኮምጠጥ አመድ አመድ ውሃ ሲነካ የሚሸተው ሽታ እዚህ ላችኋል። እንደዛ እንደዛ ይሸታል። ትንሽ ያ እንደዛ ሽታ አለው። ሽታ አይደለም ያለው፣ ውሃው ላይ ሽታ የለውም። ልክ ምላሳችሁ ቴስት ሲል ግን አመድ የሚሸተው ሽታ ምላሳችሁ ላይ ትንሽ ፊ ታደረጉታላችሁ። እውነት ለመናገር በጣም ከባድ ነው። በዋድ ሆድ ነው እንግዲህ፣ ለዚህ ሞክሩት የምታገኙ ቤኪንግ ሶዳ የምታገኙ ጨጓራ ያለባችሁ ብላለች። አብሳላትዬ በጣም ነው የምወዳት። ይህም ቪዲዮ እንዲደርሳ ሼር አድርጉላት። በተለይ ግን ውጤት ሪሊፍ ካገኘ በጨጓራዬ ደስ ይለኛል በጣም እና ጥርሳችሁ ነጭ እንዲሆኑ የምትፈልጉ ሰዎች ደግሞ ጥርሳችሁን ቦርሹበት። ይሄን እንኳን ነጭ